እንዲያው ተነግሮ የማያልቅ ነው የዛሬው ንስተ እና በዚህ መሰረት ጌታ ኢየሱስ ክርስቶስ የደቀ መዛሙርቱን እግር ያጠበበት እንዲሁ ደግሞ እንደናንተ ለእናንተ እንዲሁ እንዳደረግኩላችሁ እናንተም ደግሞ ለሌሎቻችሁ እንደዚሁ አድርጉ ብሎ ትእዛዝ ሰጥቷል። በዚህ መሰረት የዛሬው ዕለት ጸሎተ ሐሙስ ይባላል፣ የትእዛዝ ሐሙስ ይባላል። ጸሎተ ሐሙስ የተባለበትም ስርዓተ ቁርአንን ሲያደርግ ጌታ ኢየሱስ ክርስቶስ ጸሎት ጸለየ። እንዲሁም ደግሞ ሌሊት ሊይዙት ወንበዴ እንደሚይዙት ዱላና ሌላ ሌላ በቃ ይዘው እሱን ሲይዙት ያን ጊዜ በጌት ሴማኒ ጸሎት ላይ ነበረን። እንዲሁም ደግሞ ያው ትእዛዝ ሐሙስ የተባለበትን እኔ እንዳደረግኩ እናንተን እንደዚሁ አድርጉ ብሎ አስራ ሁለቱን ሐዋርያት እንዳዘዛቸው ይነገራል ማለት ነው ስለዚህ የዛሬ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ሥርዓተ ቁርባን ያሳየበት ይህ ሥጋዬ ነው ብሉ፣ ይህም ደሜ ነው ጠጡ። ለዓለም በሙሉ ሕይወት እንዲያገኝ ለሕዝቡ ለአይዛሉን በሙሉ የምሰጥ እስካሁን ለሆነ ሁሉ በራሴ በአምሳሌ በምሳሌ የተፈጠርኩት ሰው ሁሉ የምሰጥ ሕይወት እንዲያገኝ የምሰጥ የምሰጥ ሥጋዬ ይህ ነው፣ ደሜም ይህ ነው ሰጣቸው፣ ይላል። በዚህም ሰዓት እንግዲህ አሁን ብዙ ሰዎች ይህንን ምሳሌ ነው የክርስቶስ ቅዱስ ሥጋውና ክቡር ደሙን ምስጢሩን የማይረዱና እንዲሁም ምሳሌ ነው ብሎ የምናገሩ ስቆዎች፣ ይህ አግባብ አይደለም። ጌታ ኢየሱስ ክርስቶስ ለሐዋርያት ስሰጥ ይህን ምሳሌ ነው አላለም። ይህ አማናዊ እውነተኛ ሥጋዬ ነው ለዓለም በሙሉ ሕይወትን እንዲያገኝ ለሰው ልጆች የምሰጥ በቀራንዮ አደባባይ ላይ የምሰዋቅ ሥጋዬ ይህ ነው። የክርስቶስ ቅዱስ ስጋው ክብር ደግሞ ልንበላ ልንጠጣ ያስፈልጋል። ህይወት የምናገኘው በዚህ ነው። እንግዲህ ይህንን ማድረግ ለእኛ ዘውትር የሚገባ ነው። አሁን እናቶቻችን ቅድም፣ አባቶቻችን፣ ወንድሞቻችን ሲቀበሉ ነበር። ይህ የዘውትር ህይወታችን መሆን አለበት እንጂ እሁት እንዲያው በአመት ሶስት በአመት አንድ የምንቀበለው አይደለም። በየእለቱ ቅዱስ ስጋው ክቡር ደሙ እንድንቀበል ያስፈልጋል። ወጣቶችን፣ ህፃናትን፣ ሁሉ ሽማግሎችን ይሄ ላይ ያኩኖታችን ነው። ክርስቶስ እየሰጠን ዘውትን እንድንበላ እንድንጠጣ ኃጢአትን የምደመስስ ስጋችንን የሚያነጻ ከክርስቶስ ጋር አንድ የሚያደርገን ቅዱስ ስጋው ክቡር ደሙ ነው። ይህንን እንግዲህ ዘውትን እንድንቀበል ህፃናቱ ይቀበላለው እንዲህ ወጣቶቹ ይሄዱ ይሄዱ፣ ምን አይደለም። ዛሬ የተሰጠው ለእኛ ለሁላችን ነው። ይህ ደግሞ ዘወትር በየቀኑ በተቻለን መጠን እንዲያው ላይቻለን ይችላል። ለተወሰነ ስራ ላይ የምንኖር በዚያ በዚያ የምንኖር ልንኖር ይችላል። ያም ቢሆን ግን ማመቻለን ራሳችንን ለቅዱስ ስጋውና ለክቡር ደግሞ ልናበቃ ያስፈልጋልና እንግዲህ መቼም ነገ ደግሞ እግዚአብሔር ፈቃዱ ከሆነ በሰፊው የእለቱን ስርዓት እንፈስማለን። ነገ ነው እንግዲህ ይሄ ከእሑድ ማለት ከሆሳና እለት ከአስራ ሁለት ሰዓት ጀምሮ እስከ ዓርብ ያለው እለት በአምስት ሺ አምስት መቶ ዘመን የምንመሰል አምስት ቀን ተኩል ነውና በዚህ የምፈጸመው ስርዓት በሙሉ እኛን ክርስቶስ ነፃ ሊያወጣ መከራ መቀበሉን የክርስቶስን አዳኝነት አምላክነቱን የተቀበለውን መከራ የከበለልን ዋጋ ሁሉ የምናስብበት ነው። አሁን ጥቁር ስንለብስ፣ ስናዘን፣ ስንሰድ እንደኛ ንነጥፉን ሰዎች አሉ። ይህ አይደለም እንዲያም በክርስቶስ ሞት እኛ ነፃ ወጥተናል። አዎ የደስታ ሳምንት ነው። የክርስቶስ ሞት ለእኛ ሀዘን አይደለም። እውነት ነው። ደስታ ተጎናጽፈናል። ህይወትን ለብሰናል። ሞት መግቢያ አቶ ሆኖ ግን እንዲያው ብናስብ አባቶቻችን የተናገሩትን አሁን ለመናገር ከሳት አንጻር እንጂ ብዙ አለ እና አሁን አንድ እናቱን የአባቱን መከራ አይቶ እኔን ለዚህ ደረጃ እንድደርስ አባቴ የተቀበለው መከራ እናቴ የደረሰባት መከራ እያለ እንዲያው በደስታ ቀን የሚያነባበት ቀናል። እግዚአብሔር ልጆ እኛ ለክርስቶስ ሞት ምክንያት በመሆናችን መደሰታለት። ምናደቅ ሰው እኮ የደረ ሞት እየተሸከምክ ጌታ የሆይ እንዲያው እግዚአብሔርኮ ቢመረምረን በራሱ እይታ ቢያየን እኮ ስንቶቻችን ነ ያንን ያለበሰንን የክብር ካባውን ቀንጥነ አሁን ከነ ጀምሮ እዚህ ቆመን እንዲው በአይን በስጋ አይን የምታየው የአማረው የተዋበው ነጮን ለብሰን ሊሆን ይችላል። የተከፈለልን የደሙ ዋጋ ለምግብ፣ ለልብስ፣ ለስንት ነገር አሳልፈን ሰጥተን እጆቻችን፣ እግሮቻችን፣ የሰውነት ክፍሎቻችንን በሙሉ የኃጢአት መናሪያ ሆነው ምን ነው የጠበቀው? ክርስቶስ ያፈሰሰለትን ደም ያንን ዘላለማዊ እድፍን በደግሞ አጥቦ ንጹሕ አድርጎ ካስቀመጠበት ቦታ ዛሬ ተቀጥ ያለ ለማን ነው? እግዚአብሔር እኛን የሚያስነበር የሚያስነቅዘን ልንሰንበው? እኮ ያ የቀራኔ ደም የፈሰሰልን ያ ዋጋ እኮ ዘለጋ ነው። ብዙ ጊዜ አሁን ዘንግተናል። ብዙ ወንድሞቻችን አሁን እናንተ እና እግዚአብሔር ፈቅዶ እንደ ቸርነቱ በዚህ ሰበሰበን፣ እንጂ እንዲያው መቼም በምን ዓለም ውስጥ እንዳለ የምታውቁት ነው። እና እግዚአብሔር ነ በዚህ ሳምንት የምትፈጸመው ስርዓት በሆኑ ሕዝቡን ምእመናኑን፣ ሊቃውንቱን፣ እኛ ሁላችንንም ወደ ክርስቶስ የምመራል ከእሱ ጋር አንድ የሚያደርገን ስርዓት ነው። እና አምላካችን እግዚአብሔር ጸሎታችንን ተቀብሎ የቸርነቱን ስራ እይስራልን እስከ ብርሃነ ትንሳኤ ሁላችንም ከቁጥር ሳያጎለን በሰላም እንዲያደርሰን መልካም ፈቃዱ ይሁንልን። በሰላም ወደ ቤታችሁ ግቡ።